ረ ታስገኝ ንዲ እንደበር ነበር እዚህ እኮ ዱባይ እኮ ማንም ቴክታከሮች እኮ አንገናኝም፣ ጋይ ሲሆን ፕሮግራም ካልየለም፣ ግን እንደዚህ አንድ ጓደኛ ሆነን ብንገናኝ ደስ ይለኛል። አብረን ብንሆን ቅዳሜ እና እሑድም ሽርሽር ብንሄድ ደስ ይለኛል። ኢትዮጵያ ሲሄድ ከዩቱበሮች ጋር ገናኛለሁ፣ ከቲክታከሮች ጋር ገናኛለሁ። በመኪናቸው ሽር ሽር ይወስዱኛል። እነ ረሙ ረሙን ታቁታላችኋት? ዩቱበሩ እሱ ጓደኛ ነው፣ ቤስት ፍሬንዴ። እነ ረሙ ብዙ አሉ፣ ዩቱበሮች፣ ቲክታከሮች። የፈለኩበት ቦታ በቦታ ይወስዱኛል። ሁሉ ኢትዮጵያ ደስ ይላል እኮ መኖር፣ ኑሮ ነው እንጂ ንግስት። ብቸኝነት ብቻኝነቴን ሳስበው ደግሞ የብሩን ነገር ሳስበው አርፌ እዚህ ልኖር ላለሁ። ቴንኪ እኔ ፍቅር ራቼ፣ አዎ ራቼም፣ ፒስ እና ኦሌ ናኦሌ ደግሞ ወንድሜ ነው። ታውቃላችሁ እግዚአብሔር የተሰጠኝ ወንድሜ። ኧረ በኢየሱስ እኔ ከቲክታከሮች ጋር እንዳለ ፒስ ነኝ። ኢትዮጵያ ከዩቱበሮች ጋር እንዳለ እንትን አለች። ኧረ ሁሉም ማአት ናቸው። ወፈርሽ ተውኝ እስቲ ማሮቼ ተውኝ። እናንተ እንኳን አትበሉኝ። መንገደኛ አላስኬድ እያለኝ ነው። ግን መጀመሪያ ጸበል ነው የሚሄደው። ማሮቼ ሴጣን እንዳይሰማ ይፈለክልሻል አሉ ሴጣን ከሰማ ማሮቼ ደግሞ እግዚአብሔርን ልንገራችሁ፣ ሱካፍቻለሁ ኢትዮጵያ። አሁን ሴት ቪዲዮ ሰራለ ታያላችሁ። ሱካፍቻ ወሽጌ ኮብ ቢጃግና ሴት ማጥላላችሁ አሁን ስታዩ። እሺ፣ እሺ አንሳስ መረቅ ትመጣላችሁ፣ አንሳስ መረቅ ትመጣላችሁ አይደል? ቱማያ ጠጪ አሜኒ ይቅናኝ አባቴ ሙዚቅ ነኝ። አረች ልጅ ማደሯ ነው። እዚ ምን ተሳፈረሽ? ትታው እቃውን ይዘው ሄደች እንዴ! 80 ሁሁ 80 ድንቄም 80 አረ 80 አልፋሉ አባቴ ሙዚቅ ዱባይ ላይፍ አሪፍ ነው። አዎ ዴ እግዚአብሔር ይመስገን። ምን ይሳ ነው አልፈጣሪ አሪፍ ነው ዱባይ ኮ አርፋችሁ እንትን ካላችሁ ከሰራችሁ፣ አድባሩ አሪፍ ነው። ክርስቶስ እኔ እወዳታለሁ ዱባይ፣ እናቴ ናት እመቤቴ። መቶ ኪሎ መቶ አምሳ ጀመራችሁ ደግሞ። የድሜን ነበር አሁን ደግሞ የኪሎይን መቶ አልሆንም። ክርስቶስን መቶ አልሆንም። ይኸው ማተቤ ነው መቶ አልሆንም። እዛው እዛው መቶ አልሆንም። እንከባበር እናንተ። አውቃችሁ ልታወጣጡኝ ነው አይደለም ነሽ አይደለሁም። አባቴ ሞት አይደለሁም ልጄን ውይ፣ በኢየሱስ ክርስቶስ መማል ወደው በልጄ መማል አልወደው አዘጠና እሷ አካባቢ ነኛ ሰማንያ አምስት አልፋል። በዘዴ እያወጣጣችኝ ነው። እኔ ነቀውባችሁ አላቅም መቶ ሀምሳ ነሽ አይደለሁም። መቶ ራሱ አልሞላ ወይ ማሮቼ እንዴት ናችሁ? ደናህና እግዚአብሔር ይመስገን። እሺ ታስይ ከባድ አለ። ሰላም እንዴ ማሽ እ ሰላም አይ ጓደኛዬ ልትሄድ ነው። ችግር አለ። እኔም በዚህ ነው የቆረጥኩት ቅዳሜ።

እኔ ከውስጡ የሚመጡ በተለይ ድንጋዩን አሁን ተኮሰ ሰዱት፣ ይውሰዱ። ለምን ለአልማዝነት አይጠቀሙት? ምን ጨነቀኝ፣ ወደዛ ከውስጤ ብቻ ይውጣ። ሀጽያት ከሆነ ባናቴ ልትተከል። የምር እንዴን የመረረ ይማሮች ምድር ላይ እንዴን አምስት ሺህ ነው የምርሽን ነው ማሬ፣ ይቅር ይበልሽ ለምን ማሬ። ይህም እንትን ነው እንዲ ሀጽያት ነው እኮ ተውኩኝ። እኔ ለራሴ ይፈራል ተይሹ ማሬ የኔ ጡት እኮ ተፈጥሮ እኮ አይደለም፣ አይኖ ተፈጥሮ ነው፣ እግዚአብሔር ነው የፈጠረው። ግን ልጅ እያለን ማለት ነው እቺ እንትን የሆነች ነገር የለችም ወንዝ ውስጥ እያለች ጫፍ ጫፍ የምናስነክሰው ጡቴ ደግብ ተብሎ ካስታወሳችሁ፣ ልጆ ናችሁ ካረጋችሁ። እናንተ መች እንደኔ እንት መንገድ ጠፋባችሁ። እሱ የምታረጉት እኔማ ቆልቶ ይኖ ጡት ደግብላችሁ ጫፍ የምታስነክሱት እሱን አስነክሼ ኩኖ እንዴ ተነፋፋው የነከሰችውማ እባክሽ መርዛውን ተፍታባን ነው የነፋፋችው። አባቴ ሙት እንደ እንጂ ፈጣሪማ እኔ ለምን ለምን እኔ ላይ ፎቶ ሊካ ሰርቶ ይሄን ሁሉ ለእኔ ብቻ ያሸክሙ ለአረምን በወጣው እሱ ቸር ነው። ኖ እሱ አይደለም ራሴ ነኝ፣ ራሴ ነኝ ልጅነት ታውሬ ስለዛ እኔ የምፈልገው አሁን ከውስጥ የሚመጥልኝ ስሪንጅ ይሄ ብቻ። ከላይ እኔ ያለውበትን ማሮች ሙቀት ሲሆን አሁን የውላችሁ ይሄ ድፍን ነው የሚለው። ለየብቻ እንኳን አይሆንም። ጡት ማስያጃ ሲይዘው ድፍን ነው የሚለው። ቆይ እንዴ ላሳያችሁ። ኤርፖርት ውስጥ ነኝ። ከዛን እዚህ ጋር መተንፈስ አልችልም፣ እንዲህ ነው የምለው። እናንተ ውፍረት ነው የምትሉታ ጡቴ የተጋጥሞ ክርስቶስን። ከዛን ቀዝቃዛ ውሃ ላይ ፈሰስ አድርጌ ነው ነፍስ የሚመለሰው። እኔ እንደ ሰው ሰው እኮ ቦርሳ ውስጥ ተሸክሞ የሚሄደው እንትን ንብረት ነው። እኔ በረዶ ውሃ ነው መሀል እዚህ ውስጥ እያደረኩኝ ክርስቶስን። እንዲህ ልቤ እንደሚደክመኝ ብታዩ። ተሰቃየው ተሰቃየው፣ የምር ተሰቃየው። ልጅሽ አልጠባም ወይ? ምን መንታለች ነበረኝ እኮ ቢጠቡ፣ ምን ምን የት አያልቅም። ይሄ ድሮ ማለት ነው። አሳዘንኳችሁ። አታርቅሱ ማሮች፣ ልጅሽ የምታረቅሱት አልሞትኩም፣ ለጡቴ ነው የምታረቅሱት። አሰሪው፣ አዎ ይምጠጡት። ይሄ ስርንጁን የሚመጥ ከተገኘ ይምጠጥ። እኔ 5000 ድራምስ አልከፍልም አይኔ እያየ አምስት ሺህ አልከፍልም፣ ግን ከዛ በታች ቢሆን እውነት የምታውቁ ካላችሁ በውስጥ አውሩኝ። እውነት አይ ነው፣ ኃጢአት ነው። እግዚአብሔር ይቅር አይለኝም፣ ግን እሳት እገባለሁ። እኔ ምን ላድርግ? እግዚአብሔር እኮ ይረዳል እንዴ። ተጨነኩኝ፣ ታመመ ልቤ፣ ስን ልብ እያለ በየቆምኩበት። እንዲህ የምታለቅልቂው እኮ ይሉኛል። ዊምፒ እቃ ወደ ኢትዮጵያ ለልቅሶ ሲሄድ ዛሬ ራሱ አንድ ሁና ነው አንድ የምታያለቀልክ እኮ ይሄ ጮማሽ እኮ ነው ይህ ለፋሲካ የሚታረድ በሬ እኮ ነው የምታክ ይሉኛል ገብርኤልን ደግሞ ሰው ከላይ ላይ አርፍም እኮ ሲላይ ምንም መልስ አልሰጡትም እንዲህ ነው ያየሁት ብዬ በውስጤ ግን ምን አርጉት የኔ ነጥፍ ያሸክም ካቦ እኔም ወድሻለ ኔ ፍቅር የኔ ነጥፍ ያሸክመ ካልኩ እና ጸጥ አሉ ሰው ራሱን ድረግም የሚያደርገኝ ውፍረቴ ነው። ከውፍረቴ በላይ ጡቴ ነው። በዛ ላይ ሰው ነፃነት አይሰጣችሁም። በየሄድኩበት አራንቺ ሴትዮ ምን አከልሹ፣ በሬ አከልሹ ይሉኛል። አሁን ደግሞ ፋሲካ አይደለ? ለፋሲካ የሚታረድ ከብት አከልሹ ይሉኛል። ክርስቶስ ነፃነት አይሰጡኝም። አንዱ በባለፈው ክርስቶስ ያለትማ ማለት ነው። ደሜ ፈልቶ ልጁን ተናገርኩ። እንዴት እንዲት ይለኛል? ላሜ ቦራ ብሎ ይጠራኛል። ክርስቶስ ሰው ከላይ ላይ አርፍም በውፍረት ያሳቀቁኝ። እውነት አሳቀቁኝ። እነሱ ባሳቀቁኝ ቁጥር ደግሞ እኔ ጭራሽኑ አወፍራለሁ። ሰው አላይተውም። ሰው ኢትዮጵያ ይሻላል። ኢትዮጵያ ማንም አይናገረኝም። እዚህ ሀገር ያሉት አበሾች ነጋዴ፣ ለነገሩ ከኢትዮጵያ አይደለም። ማሮች አታርቅሱ፣ ተውት አታርቅሱ። ወይኔ ገብርኤልን አታርቅሱ። እኔ እኮ እያረቀስኩ አይደለም ማሮቼ አታርቅሱ፣ በቃ ጤንኬ እኔ ፍቅር አታርቅሱ። ማሮቼ በገብርኤል ውይ አታርቅሱ። እኔ እኮ እንድታረቅሱ አይደለም ምነግራችሁ። እንዲያይቂት ሲቀጣ ምናምን እንደዚህ ዙረሽ ተቀጨቃለኝ ቂጤ እንዲያይ ነው። አረ ዞረሽ አይልም ብሎሽ ያቃል እንዴ? አዎ፣ አረ ዝም በይ እና ቂጥሽ እንደዚህ ዙረሽ እንትን ሲለኝ ቂጤ በሁለት እጄ ይዤ እንደዚህ ቁጭ ብድግ ነው ምለው። እንዲህ ብሎሻታል። አሁን ማለት እንደምን ሆኖ ነው? እኔ ምን ከርዳየው እኮ ብዙ ሪከርዳየው። ትናንትና ራሱ በጣም ደብሮኝ ነበር። ለምን የኔናት ለምን ደበረች? ብዙ ሪከርዳየው፣ እሱ ሲያደርግ የነበረው አዎ አዎ። የኔናት ልክ በተለይ ዩቲን ሲያያት እንዴት እንደሆነ አይተሽ አየሽው? ፈላበት እኮ እንደዚህ አለበት አንቺ። አዎ አባቴ ሙት እውነትሽና እንዴት እንዳደረገው ተገለባ የኛ ብቻ መሰለኝ እንደዚህ የሚልብን፣ ለካ ወንዶችም እንደዚህ ልባቸዋል። አላል የእነሱ አይብሱም ብለች ነው የእኛ ነው እንደዚህ የወንዶች ደ ክክ ይላል። አየሁትና፣ እሺ የእርስ አደረግለት ደግሞ ምስቋዋን ኢሞጅ ላከልኝ። አየሽው ሕፃን ሀቢብ አይሆንሽም እባክሽ፣ ለአዳርም ለትዳርም አይሆንም። ሀቢብ ሚሚዬ

ቅፍ አድርጎ እሷ ደግሞ አስታውሼ ካለው ብላ ደስታ ላሳቀች።

ዝም ብሎ ወርቅ ማዘዝ እኮ የለም። የታውቄሻለሁ ብዬ ነው ማዘዝልሽ። እኔ ናት ብር አስገብተሽ ወርቁ መርጠሽ ዋትስአፕ ልከሽ ከዛ ነው። ወይዬ አንቺ አንቺ ነው የምትመስደው። የኔ ጦት እንዴት ሆኖ ነው እንደዚህ ነው ማለት? የኔ ቆንዲ ነው ይኔ ትክክ ያለው በእናትሽ ፋሲካ ቻው፣ በኋላ እገባለሁ። አልተመቻቸውም፣ እንደዛ ነው እናንተ ኮፒሊንክ ዓርብ ውስጥ። አዎ ኮፒሊንክ ዓርብ ውስጥ እናንተ፣ ሰው ሰማንያ ሰው ብቻ ነው ሰማንያ ሁለት ሰው ብቻ ነው ኮፒሊንክ ያደረገው። ሀብቷም ኮፒሊንክ አምስት አምስት ጊዜ አይደለችም ወይ ተቀዳሚ አለች ነው ሀቢ በተሳማው እኔ እኮ ተቸገርኩ። ቁማሮች አፍ የፀጥታ የለም። እኔ ምን ይሻለኛል? ይሄን አፍ ካስጀመሩኝ የጨረሰው አሉ። ግን የምር ማታ ሪከርዱን አይታችኋታል አይታችኋል ኩን እራሱ ፖስቷልች። የእውነት የእውነት ሀቢ በጣም ደበረኝ እና ሼር ሳደርግለት ደግሞ ምን እንደመለስልኝ ኢሞጂ ላከልኝ።

አሁን ለሰርግሽ ይሄ ውፍረት መቀነስ አለብሽ እንጂ እና እኔ እዚህ አንድ ቀን ሄዳለሁ፣ አሳይሻለሁ። ይሁን ወፍራሞች አሉ፣ አሻንጉሊቶች ልብስ የሚሸጥ ልብስ የሚለብሱ። በቀደም ብሶ ፀጉርሽ ተቆርጠች ምናምን እነሱ ነው የመሰልሽ። ከየት መጣሽ? ፋሲካን የምትረጠው ወይስ ተንቀሳቃሽ አሻንጉሊት ነው ብዬ ከሀቢብ ጋር ማነው ስት ሳይሽ ፋሲካ ነሽ። ማሬታ አሻንጉሊታት ወይም በዚያ ቤት ልብስ ሚን አጥብቶ አሻንጉሊት ይሉኛል። ማሬ ተይ ግን የእውነት የእውነት ማግባት አማረኝ የእውነት ሰርግ አማረኝ እንዴት ኧረ በዚሁ ውፍረትማ እንዳታገቢ ልጇ ነው ወይስ ባሏ ነው ነው የምትባይ ተይ አይሉም ባክሽ ሁሉም ያውቃሉ ሹ በወፈረ ነው እንደ እድሜ ኧረ ተይ ተይ የእኔ እናት ተይ እና ወፍራም ስለሆንኩ ወፍራም ቦርጫም ሰውዬ ላገባ ልሙት ቆሜ ልቅር ሀቢብ እኔ ሀቢብ እንደዚህ ጭፍልቅ ስለምታደርጊ ይቅርብሽ ባክሽ

ኧረ እንደ ፍላጎትሽ ይቀመጥ። ከሞ ማንን እሰይ፣ የኔ ፍቅር እሰይ። እዚህ አንድ አለ፣ ዜሮ አንድ የሚባል ሙሴ ነው የሚባለው። ዜሮ አንድ የሚባል ስሙ ነው፣ ዜሮ አንድ አው። እዚህ ይመጣ፣ ሪከርድ ምናምን ይቀዳል። ዜሮ አንድ ነው የሚባለው። አፈቀርኩት፣ አረዝ። እሰይ፣ የኔ ፍቅር፣ ጎበዝ። ዲስት የለውም። ምንተኛ ነኝ አው? የለውም ገና ነው። እሰይ፣ እሰይ፣ እሰይ፣ እሰይ። አቦ አሁን ወይ ፍቅር የት ነው የሚኖረው? እሱ ዱባይ ነው።

ግርዬ ፍቅር ሚስት እኔ ግን ለምንድነው ሚስት ያላቸው ሚስት ያላቸው የሚያስብለኝ? አረተ አንቺ ሚስት ያላቸው ብለህ ለምንድነው የሚያምርሽ? በስድ ነው የሚያምሩኝ። እነሱ መጥፎ ናቸው። ወንዱ ራሱ ነውር ነው። ወንዶች ይሄ ውድ ወንድም የሚዳረሽ ነው። አልፈልግም

ራራቢ በእናትሽ ቀድም ደግሞ አቢ ማለት ነው። እኔና ፋሲካ ፈሳምነን በል ብለዋለሁ። በሳቅ ወደቀ፣ ሳቀ። ፈሳሽ ታውቃናችሁ ማለት ነው። ሁለታችሁ እራሱ እየሸናው ማለት ነው። እሱን እያወራሁ ሽንቴን ራሱ ቢመጣ ሚውት አድርጌ ነው የምሸነው። እሺ ሲል እራሱ እንዳይሰማ አረን፣ ችግር የለብኝ። አንድ ቀን እያወራኝ በቦተን አቢብ፣ ቆይ ሽንቴ ልሽ ና ብዬሽ ሽር ያረኩት። አንድ ቀን ያ ሽር አረኩት አንቺ ብዬሽ አረግሽ። ስለ ሽንቴ መጣ ሽንቴ የሸንኩ አልኩት።

ጎባኔ ጎባኔ ለምን የሁለት አይሆንም እንዴ ፋሲካዬ አርጊው እስኪ አልችልበትም ማሬ ደግ ፋርቼ ስለነበር እጄ ተሳስሯል እኔ እኮ ታራኔ ማሮች አላውቅበትም እኔ እኮ አላቅም ስትይ አሁን ልሄድ ነው ቅዳሜ ወደ ሀገሬ ልጄ ናፈቀኝ ለሹኔ በቁሜ ልጨነቅ እያመመኝ ልጄ ጌና ፈቀኝ ነው ይሄዳለው። ጄና ያለው ጸበል ገባለው። ሶስት ቀን ሳምድ የጥፍሬን እና ፀጉሬን በዊግ የምሰራው ጸበል ከገባው በኋላ ይሆኑ አይሻልም? ያኔ እኮ ያልገባው ጸበል እኮ ጥፍርና ፀጉሬ ስለተሰሩ ወሰብ ጭቃ ሚሰ ጸጉ አባት ሰብኩ በቃ ይሄድ ጸበል ሶስት ቀን ልግባ እና ወደ ራሴ ተመልሽ በሶስት ቀን ይሄዱ የሆነ ላይ ላይ አሉት። በሶስት ቀን ይሄዳሉ ማሮቼ እነሱማ ሶስት አመት ማሄዱ ትንሽ እናስደንግጣቸው እ ሳምሪ በስምንት አመቷ ኢትዮጵያ ልትሄድ ነው። ፋርደኝ በስምንት አመቷ እየታጠብ ሻውሪያ ቪዲዮ ነው። ፋርገሽ በስምንት አመቷ ልገባ ዘንድሮ ጓደኝ የሰባት ሰባት አመት ጓደኛ ጋይስ ሄሎ ሰባት ቀን ነው ጸበል መሆን ያለበት ማሮቼ ገብርኤል፣ ሶስቱም ችግር የለም አለ አባ። ደግሞ እንትን ነገር ንሳ ገባሉ አባቴ ምትኒ ንሳ መግባት አለብኝ ግዴታ። ከዛን ሶስት ቀን ጸበሌን ተጠምቄ ሰባ ቀንም አልቀመጥም። ሰባ ቀን እኔ አሁን እንደው ከሁሉ ነገር ርቄ የሰባ ቀን ልቀመጥ ከቲክቶክ ከምኖ ከምኖ አልችልም። ማሪ አብዳለው። ሶስት ቀን ግን ስልኬን ቤት ትቼ ነው የሚሄደው። ረሃ ሆኜ ልጄን ዥጅ ጸበሬን ተጠምቂ ንስሐይን ገብቼ ብዙም ንስሐው ይቆይ። ንስሐ እዚህ ዱባይስ ቢሆን ዱባይ እኮ እኔ ለአባ አዝኜ ነው አንድ አባት ብቻ ነው ያሉ። እሳቸው አሁን ኃጢአቴን ሰምቶ ክንትር ቢሉስ ብዬ ነው አባቴም ለእሳቸው አዝኜ ነው። ኢትዮጵያ ቢያንስ ብዙ አባት አሉ። ያኔ ኃጢአት ኃጢአት እንዳይመስላችሁ ጋይስ፣ ቁጭ ብሎ የሚሰማኝ ካለ ነው በቃ። ተቀለቀበይና ለባብሽኔ ስበፊቲ ነው የሚሄደው። በጽሁፍ ነው ያለው። ስማ ወንድ ለተሳፈር ዛሬ ነው የምትሄደው። ጓደኝ በስምንት አመቷ ገር በድጋባ ነው እናቱ አለጠ ወይ ያሳየ ያየችው መከራ ብታዩ። እዚህ ሀገር ታስራ ስንት ስቃይታ፣ ግን ጎበዝ ጓደኛ ናት። ጓደኛ ኒቼ ሰባት አመት ጓደኛ። አባቴም በሰላም ከእናቱ ጋር ያገናኘት እንደዋረ በሰላም ሁሉንም ከእናታቸው ጋር አገናኝ። እኔ ስናት የለኝም ከልጅ ያገናኘ ደስ ይላል ቤተሰብ ማየት ታድላ ዋ የምር ታድላ እግዚአብሔር ያሰራ እንዲ ወረቀት አላሰራ ብለን ልንጣላ ስንት ደርሰን እኔ ወረቀት ካላሰራች መቃብሮች ላይ አልቆምም መቃብሬ ላያቆሙ ብያት በምህረት አዋጅ አላሰራም ብላ ሴጣን እኮን ሊዘጋባት አሰሪ ብዬ በመከራ አሰራች አሁን ሄዳ ቤተሰቦቿን ሁኔታ ተመልሳት ትመጣለች መተት ጊዜ ሰው ካሌለ በሞት እዚች ቤት አላድረም ነው። ሰው ጋር ማድረው እዚህ ቤት ሰው ካሌለ አላድረው። ያትች ጸጉር ያው እንዴት አባት ይላረጋት? አረ እኔ አልገባም፣ ጸበል አልገባም። እውነታችሁ ነው ጋይስ። አሁን የለቀኩት ቪዲዮ ላይ አዳዲስ የገቡ ሽፎን አሉ እና በዋሳፕ ዘዙ ሽ የምትፈልጉ ሺቲ የምትፈልጉ ማዝሆን ይለኛል ይልኛል። አያችሁት ጋይስ አያችሁታ ነገር ሲፈልገኝ፣ አሁን እኔ ብሎክ ባጠጣው በአውዳ መምድር ማንም ምንም አይለኝም። እና ፈልጌ ነው ብሎክህን ማጠጣ። እኔማ አልመረህም። የተለማማ ማዝሆን አንድ ስሙማ መሰላችሁ